መልእክተኛው ተብሎ የሚጠራ ወንድም አለ። ባላደራው ተብሎ የሚጠራ አለ። ማስተር አብነት አለ። እነዚህ ተደብቀው የራሳቸውን ደብቀው የተደበቁ ሰዎችን እያወጡ የሚሰሩ ወንድሞቻችን ናቸው። እነዚህ እነዚህ ወንድሞች እንግዲህ ሰሞኑን የምናያቸው እጅግ በጣም ተገቢ ያልሆነ በማናውቃቸው ነገሩ ላይ ዝም ብለን የምንዘላብድ በአይናችን ያላየ ነው አላህ ጋር ሰምቻለሁ ተብሎ የሚወራ ነገር የለም። አይቻለው ነው ባላየናቸው ነገሮችን እንደነዚህ አይነት ሰዎች ሊጠበቁ ይገባቸዋል። አብሽሩ ሊባሉ ይገባቸዋል። የዚህ አይነት ሰዎች ጎደሉ ማለት ላይፋቸው ይቀጥላል። ምንም የሚጎልባቸው ነገር የለም። ነገር ግን ብዙ የሚጎልባት እናቴ አለች። ብዙ የተሰበሩ ልቦች አሉ። ኩላሊታመው ሁለት ሚሊዮን ብራጠው አንድ ሚሊዮን ብራጠው በቃ ሞታቸውን ከመጠባበቅ ውጪ ወደ ኋላ የማይሉ ብዙ ወንድሞቻችን ብዙ ወገኖቻችን አሉ። የእነዚህ መድኃኒት ደግሞ የሚያበረታታ የሚያጠናክር፣ እንደ ተቋምም እንደ ግለሰብም እንደ የእምነት ቦታም በጣም ያስፈልጉናል። ይህም ቦታ በጣም አነስተኛ በሆነበት ሰዓት ላይ፣ በተለይ አንዳንዶቻችን እኔ የትኛው ትምህርት ቤት ማስተር እንዳገኛቸው አላቅም። ድንገት የትምህርት ሚኒስቴር እውቅና ያልሰጠው የስድብ ትምህርት ቤት ካለ አላቅም። ከየት ስድቡ እንደሚመጣ ሰውን እንዴት እንደምንዘልፍ፣ የሰው ማንነትን እንዴት እንደምናንቋሽሽ በጣም በጣም ከባድ ከሚባለው ሰው ዝሙት ሲሰራ እንደምንደነግጠው ሁሉ ከዛ ያልተናነሰ የሰው ክብርን ማንሳት እጅግ በጣም ከባድ ከሚባሉት ነገሮች መካከል አንዱ ናቸው። ስለዚህ እነዚህ ወንድሞች ቢያንስ ቴንኪዩ ባይባሉም፣ አይዟችሁ ባይባሉም ስራቸውን እንዳይሰሩ የተለያየ ሞራላቸውን ለመንካት የሚጥሩ ሰዎችን ስናይ ሁለት ነገር አያውቁም። አንድ ማንም የማያውቅ ዝም ብሎ ብቻ የሚያወራ ሰው ካለ ከሁለት ነገር አያልፍም። ወይ ሃይማኖታዊ እውቀት የለውም ወይም ደግሞ ህገ መንግስት፣ የሆነ የመንግስትን ህግ ኢትዮጵያ ያስቀመጣቻቸው ህጎችን አለማወቅ ነው። አንድ ሰው ኦንላይን ገብቶ አንድ ስራ ላይ እየሰራ እንደፈለግን መዝደብ የምንችልበት ህግ የለም። ያው ነገሩ አገሪቷ በተለያየ ጉዳይ ላይ ስላለች እንጂ የዚህ አይነት ሰዎች የሰውን ክብር የሚነኩ፣ የሰውን ስም ማጉደፍ እጅግ በጣም ከባድ ነው። ሰዎች ደግሞ ስብራቱ ሲደርስባቸው ከማህበረሰቡ ሊርቁ ይችላሉ። እነዚህን ሰዎች ተመልሶ ማግኘት ደግሞ በጣም ከባድ ነው። ሰው ብዙ ጊዜ የሚፈልገው የንዘብ እገዛ ብቻ አይደለም። የሞራል እርዳታ በጣም አድርጎ ይፈልጋል። የሞራል እገዛዎችን በጣም አድርጎ ይፈልጋል። በዚህ ሂደት ላይ እንግዲህ በተለይ ወንድሞቻችን ሰሞኑን ባለአደራው ላይ የደረሰበት ነገር ያው በተለያየ አቅጣጫ እንድታደርሱልኝ አደራላለሁ። እንግዲህ ራሱን ደብቆ እየሰራ ያለ ወገናችን ነው። አላሁንም ይጠብቅ እጅግ በጣም ከምኮራባቸው ቢሳኩልን ከምንመኛቸው ተረጅም ረጅም ሳይተያዩ የሚታገዝበት እድል አላህ ቢሰጠን ደስ ይለናል። ነገር ግን ያው ብዙን ጊዜ በተለያየ መልካም ነገር ላይ የሚንቀሳቀሱ ሰዎች እገዛ በሚጠይቁበት ጊዜ ከሰው ነው። ሰዎች ደግሞ ገንዘባቸው ማየት ይፈልጋሉ። በዚህ ሂደት ላይ ይቀረጻል በሚቀረጽበት ጊዜ እንግዲህ እንደ መረጃ ይደረጋል። አንደኛ ሰዎቹ ይረካሉ፣ ሁለተኛ ደግሞ አዳዲስ ሰዎች ደግሞ ስሜታቸው የበለጠ ከፊልና የዚህ አይነት መልካም ስራ እንሰራለን ብሎ ይነሳሳሉ። ያን ለማድረግ ነው እንግዲህ ባለአደራ፣ እስካሁን መልኩን አናቅም እኛ ባናቀው፣ አላህ ሱብሐነሁ ወተዓላ ያውቀዋል። ከአላህ የሚደበቅ ምንም የለም። የዚህ አይነት ወንድሞች ላይ ስንሰማ በተቻለ መጠን ዝም ብለን፣ አንድ ሰው ስንሳደብ ወይም ስም ስናወጣ ትዳራችን ራሱ አይቆይም ክብራችንም አይቆይም፣ እንዋረዳለን። ምክንያቱም ፕላስ ማይነስ ያልተደረገበት ቆይስቴ ነገር እንደው ብናገረው አላህ ፊት ያቀራርበኛል አያቀራርበኝም፣ ትክክል ነኝ፣ ትክክል አይደለሁም። በሚል ሂሳብ ቢሰራ ወላሂ አይናገርም። ምክንያቱም እያንዳንዱ ከጠዋት ከእንቅልፋችን ከተነሳን ጀምሮ ማንነቴን ብቆጥረው እኔ ማነኝ ብለን ብንቆጥር፣ ዛሬ በትክክለኛ የአንድ ሰው ክብር ስም ሳላነሳ ነው የዋልኩ ኩት ብለን ሂሳብ ብንሰራ እጅግ በጣም ከባድ ነው። አላህ የመረጣት አላህ የመረጠው ካልሆነ በስተቀር በጣም ከባድ ነው። ለዚህ የዚህ አይነት ሰዎች አሁን ነው ከያየናቸው በዚች አምስት ዓመት አዳዲስ ስራ እየሰሩ የሰው ቤት እያደሱ የቆሸሹ ሰውነቶችን እያለበሱ አስቤዛ የሌለው አስቤዛ እየገዙ ፍራሽ የሌለው ፍራሽ እየገዙ መቀበርቱ መባል አለበት። ሀብታችን ናቸው፣ ለእኛ ሀብት ነው። እቺ ሀገር ይቅርና በትልቅ ደረጃ አድጋለች የምትባለው ቱርክ ታሪክ ስሰማ ሰዎችን በየመንደሩ በየቤቱ አስቤዛ የሚሰጡት እንኳን አካሎች ወደ መቶ ሺህ የሚያክል ድርጅቶች አሉ። እንግዲህ እንደ ኢትዮጵያ ደግሞ ከ7ሺህ እስከ 8ሺህ የሚያክል ነው ድርጅቶች ያሉት። እነዚህ ድርጅቶች ምን ያክሉ ተጽዕኖ ፈጥረዋሉ የሚለው ደግሞ በጣም ከባድ ነው። ምክንያቱም እኛ የምንሰራቸው ቤቶች ሰዎች ገብተው ወይ ውስጣቸውን የሚናገሩበት የሆዳቸውን የሚናገሩበት አጋጣሚ የለም። የግድ ምን ያስፈልጋቸዋል? እህቶቻችን ወንድሞቻችን ሄደው የሚተነፍሱበት ቦታ ያስፈልጋቸዋል። አትሊስት እንደው ዛሬ ይህንን ጉዳይ አደርግልሃለሁ ይህን እንሰራልሃለሁ እንኳን ብለን ባንናገር እንኳን ቢያንስ እናዳምጠዋለን። ማዳመጥ ካልቻል ደግሞ ተቋሙን ተቋም አያሰኘውም። ምክንያቱም አንድ የደሃ ቤተሰብ አንድ በተለያየ ችግር ውስጥ ያለ የደሃ ቤተሰብ የሀብታም ቤት ያንኳኳል ተብሎ አይጠበቅም። ከውሻ አምልጦ ከዘበኛ አምልጦ ከሽቦ አምልጦ ማንኳኳት አይችልም። ስለዚህ በዚህ ሂደት ላይ ላላችሁ ወንድሞቻችን፣ ከምንም በላይ ከባድ ወንጀል ማለት በሚዲያ ላይ የምናነሳቸው ስሞች፣ በሚዲያ ላይ የምናነሳቸው የሰው ክብሮች እጅግ በጣም ከባድ ናቸው። ይህን ሰውዬ አግኝታችሁ አፉ በሉኝ አትሉት። ቀብሬን አላህ እንዳያበላሽብኝ ስምን አንስቻለሁ ብላችሁ መናገር አትችሉ። ስም ማንሳት፣ ፎቶን ስሙን ማውጣት፣ ባላየነው ነገር መዘባረቅ በጣም ከባድ ነው። አላህ ስብሓነሁ ወተዓላ ኢሽተኒቡ ከሢር ሚን አዘንን ያለው መጥፎን ጥርጣሬ ራቁ ነው ያለው። ኢነ ባዕደ ዘኒ ኢስሙን መጥፎ ጥርጣሬ ወንጀል ነው ያለው። ወላ ተጀሰሱን ያለው አትፈላፈሉ ወላ የክተብ ባዕዱኩም አላ ባዕድ ከፊላችሁ ከፊሉን አይማን ያለው። ህሜታችን በቀጠለ ቁጥር የዚህ አይነት ሰዎች ስራዬ ነው ብሎ በሚቀጥሉ ቁጥር ምሳሌያቸው ምንድን የተባለው የሞተን ሬሳ ቢላ ተሰጥቶን ቆርጦ እንደመብላት ነው የተባለው። ስለዚህ ወንድማችን፣ ወገናችን፣ ለወገን ደራሻችን በርታ ሂሳብን ከአላህ ጋር አድርግ። ንጹህ ነኝ ስላልክ ንጹህ አትባልም። ጥሩ ነኝ ስላልክም ሁሉም ጥሩ አይለህም። የሰው ልጅ እያንዳንዱን ባህሪ ይጠብቃለሁ ካልክ ጤፍ ገዝተለት ለምን አላስፈጨህ ሁሉ ሊል ይችላል። አላህ ይጠብቃል። ሜቢ ደግሞ አስፈጭተህ ብታመጣለት ደግሞ ምን አለ እንደው እንጀራውን እንጀራውን ጋግረብ አመጣው ደግሞ ይላል። እያንዳንዱን ነገር ሰምተን እንዳትሰራ። ማንም በዚህ መልካም ስራ ላይ የምትሳተፉ ሰዎች አቋማችሁ ሊሆን የሚገባው አላህ ሱብሃነ ወተዓላ በቁርአን ነግሮናል፣ ወላ የኻፉነ ለው መተላኢም የአሜተኞችን ህሜት የሚፈሩ አይደለምን የተባለው። ስለዚህ የእኔ ጥሩ ነው ስላላችሁኝ፣ ውስጤን የሚያቀው ግን አላህ ሱብሃነ ወተዓላ፣ ውስጤን የሚያቀው አላህ ሱብሃነ ወተዓላ ነው። መጥፎ ነው ስላላችሁኝ ከአላህ ማናችንም አናመልጥ ከእሱ ከሱ እይታ የሚያመልጥ ማንም ሰው ስለሌለ